ሰላም ሰላም፣ ጤና ይስጥልኝ የሰኒ ቤተሰቦች እንደምን አደራችሁ፣ እንደምን አርፈዳችሁ፣ እንደምን ቆያችሁ። ውድ የሰኒ ቤተሰቦች እንዴት ናችሁ? ሁሉ አማን፣ ሁሉ ሰላም። እግዚአብሔር ይመስገን። ቤቴ ቻናል የመጣችሁ ሰብስክራይብ፣ ላይክ፣ ኮሜንት የምታደርጉኝ ውድ የሰኒ ቤተሰቦች በእውነት በጣም ነው የማመሰግነው። እግዚአብሔር ያክብርልኝ፣ ክብር አድልልኝ። ውድ የሰኒ ቤተሰቦች ማለት ነው እና ማለት ነው ቅመሟ የሆነ ሂስትሪ እያደረገችዋ ተመችተኛለች ለሁሉም ገደብ ሊኖረው ይገባል። ማርያምን ትልቅ ትምህርት ነው ትልቅ ጥቅስ ነው ከገባን ማለት ነው ለሁሉም ማለት ጓደኛ ስትይዙ ገደብ ሊኖራችሁ ይገባል። ፍቅረኛ ስትይዙ ገደብ ሊኖራችሁ ይገባል። ፍቅረኛችሁ የኔ ነው ወይ ይህንን ልጅ ባክግራውንዱ ምንድን ነው ብላችሁ ማጥናትም አለባችሁ። ገደብ ሊኖራችሁ ይገባል ጨርሳችሁ ልባችሁ አለመስጠት ምክንያቱም ለሁሉም ገደብ ስላለው ማለት ነው። ያንን ሰው የራሳችሁ እስከምታረጋግጡ ድረስ የሆነ የራሳችሁ የራሳችሁ ኤቭሪቲንጋችሁ አለመንገር፣ ገደብ ሊኖራችሁ ይገባል። በጓደኛ ዙር በምትሄዱበትም በምታረጉትን ነገር ራሱ ለራሳችሁ የማይሆን ነገር ገደብ ሊኖራችሁ ይገባል። ለሁሉም ገደብ አለው። መራቃችንን የሚያስተምረክ በደንብ የቀረበክን ሰው ነው እና እናማ ማለት ነው። ገደብ ወሳኝ ነገር ነው። ገደብ ይኖረን ብላለች። ላለች ኤግዛክትሊ በጣም ገደብ ሊኖረን ይገባል ለሁላችንም ማለት ነው በተለይ እኔ ጓደኛ ነው ጓደኛ ፍቅረኛ ሴት ይዞ፣ የምር አሁን በጣም በጣም እያየሁኝ ያለሁኝ ለዩቱብ ብላችሁ ነው ለስራ ብላችሁ ነው፣ እንደዚህ ቆረጠኝ ፈለጠኝ ኮከቤ እርግቤ ማድሬሽ ብላችሁ ትጽፋላችሁ። እና የራሰሽን ያልሆነ ነገር ለምን እንደዚህ ትያለሽ? እሱም እንደዚያው ማለት ነው። የእውነት ይደብራል ብርኩ። ዛሬ ኬትም ኬትም አመጣችሁ ሰራችሁ ነገ ከእናንተ የሚቀጥል እንዳይመስላችሁ። ምክንያቱም በማይሆን ነገር ነው እና ያንቺ ካልሆነ ያንን ወንድ ከሱ አለመስራት ምን የሚሰራ ስራ ግዴታ ከወንድ ሆኖ ነው የኢትዮጵ ስራ ማርያምን፣ አንዳንዴ በጣም በቃ ፍቅር ሊያልቅ ነው ሁለት ሺህ አስራ ሰባት ሊያልቅ ነው እስኪባል ድረስ እኮ ነው ሴቶቹም ትንሽ ወጥ የረገጣችሁ ይመስለኛል፣ መስመር አለፋችሁ ይመስለኛል። እባካችሁ ሴቶችን አታሰድቡ በሚዲያ። ፈቀርኩት ተቀበለኝ፣ ይሄ ሼም ነው የምር። ትናንትና ፈኪኖች ማነስ የሆነት በጣም ነው ያሳዘነችኝም፣ አሳዝነኛለች። ምክንያቱም አውቅ አይደለም ማለት ብቻ አላውቅም። ሴቶ ናቸው፣ ባትፍረዱ ጥሩ ነው። አትፍረዱ። ልጅቷ ምክር ትፈልጋለች አንደኛ ነገር፣ ሁለተኛ ነገር የሚያስተምራትን ነገር ትፈልጋለች፣ ልጅቷ ማለት ነው። ማለት አንዳንዴ ሰው ደግሞ በስድብ የተመለሰ ሰው የለም። የምር አትስደቧት፣ ከቻላችሁ ምከሯት፣ ግዘዟት ያጠገባዋላችሁ ማስተመር እንጂ እንዲ እንዲነሽ ብትሏት ራሱ ሌላ ሞድ ውስጥ ነው የምትገባው እች ልጅ ማለት ነው። እና ያው ማፍቀር አጼያት አይደለም መፈቀር አጼያት አይደለም። እና ለምን አፈቀረች አይባልም፣ ምክንያቱም መብቷ ስለሆነ ሶ እሷ ትንሽ ብቻ አላቅም አሳዝናኝ ያለች ጌታን በጣም ነው ያሳዝነችኝ። ማለት የእሷ ምን እንደሆነች ማናወቅላት አላወቅላትም። እና ምከሯት። እናም ሴቶችዬ ለወንድ የፍቅር ጥያቄ አታቅርቡ። ምንም ብታፈቅሩት ምንም ብትወዱት ምንም ማህል ማለት ነው የፍቅር ጥያቄ አትጠይቁ። በሚዲያ የምር ሴቶች ምናምን እያሉ ነው። እና በአንዱ ሴት ሁሉም ሊሰደብ አይገባም። እናም የፍቅር ጥያቄ ምንም ለአሁኑ ሪስፔክት ሊኖርሽ ይገባል፣ ግን እስከ መጨረሻው አይቀጥልም። የእውነት ክብር አይኖርሽም የወንድ ሴት የወንድ ሴት ልጅ ሽማግሌ እስክ ላክ ድረስ የእውነት በጣም ሽም ነው፣ ባህላችንም አይደለም። እና ሴቶችዬ አንዳንዴ የምናደርገውን ነገር አስተውለን ማድረግ አለብን። ፍቅር አጽያትም አይደለም መወደድ ነው መታደልም ነው፣ ግን ደግሞ ገደብ ይኖራል። ገደብ ይኖረን። የምር ለሁሉም ነገር ገደብ ስጡት። ምንም አይደለም። ገደብ ስሰጡት እንድታስተውሉ ጊዜና ቦታ ይሰጣችኋል ማለት ነው። የምር ለሁሉም ነገር ገደብ ሊኖረው ይገባል። ቅመሟ ገደብ ይኖረን እያለች ነው በጣም